ሰላም ጠናስጥልኝ ክቡራትና ክቡራን ወዳጆቼ በእውነቱ እዚህ ላይ የምትከታተሉኝ በተለይም ፎሎ ያረጋችሁ ሼር ላይ ከምታደረጉት በጣም አመሰግናለሁኝ። እዚህ ላይ እኔ በርካታ ጊዜ የማቀርበው ለህዝብ ይጠቅማል፣ የከተማ አስተዳደሩም ይሁን በአጠቃላይ የአገር መሪዎች ህዝቡ የሚጠይቃቸውን ህዝብ ውስጥ ያለውን ጉዳይ ወይም ደግሞ ህዝብ እንደ ትችት የሚያቀርበውን ነገር ሰምታችሁ አይታችሁ መልስ ስጡ በሚል ነው አብዛኛውን ጊዜ በላይፍም ስገባ ቀርጬም እንደዚህ ወደ እናንተ ሳቀርብ የማቀርበው ነገር ማለት ነው። ስለዚህ ሪሊ ዛሬ በጣም ደስ ብሎኝ እናንተን ለማመስገን ነው ወደዚህ የመጣሁት። የማመሰግንበት ዋናው ምክንያትና በጣም ደስ ያለኝ ምንድን ነው? ሰሞኑን እንደምታስታውሱት ትንሽ ቀደም ብሎ ምናልባት ወርም ሊሆነው ይችላል፣ ሁለት በጣም አስፈላጊ የሆኑ ነገሮችና የአዲስ አበባ ከተማ ነዋሪዎች ሲሪየስሊ የሚጠይቁትና በጣም መንግስትን ይተችበት ስለነበረ ጉዳይ አንስቼ ነበር። አንዱ የደንብ ጉዳይ ነው። ሁለተኛው ደግሞ በተሰሩት ኮሪደር በተሰራላቸው መንገዶች ላይ መኪና አላስቆም ብሎ ፖሊሶች ሹፌሮችን ቁም ስቅል የሚያሳዩበትን ምክንያት እንደው የከተማ አስተዳደሩ አይቶ እንዲያስተካክል የሚል ነበር። ሁለቱም ቢያንስ ከወራት ወር አንደኛው ሁለት ወር ሊሆነው ይችላል አንደኛው አንድ ወር ሊሆነው ይችላል። ሁለቱ ላይም እናንተ ተመልካቾቼ ወይም ወዳጆቼ፣ በተለይ ደንብ በሚለው ላይ ወደ ግማሽ ሚሊየን የሚሆን ሰው ወዶታል፣ 24 ሰዓት ባልሞላ ጊዜ ውስጥ አምስት ሺህ አካባቢ ማለት ነው። ወደ አስር ሺህ የምትሆኑ ደግሞ ሼር አርጋችኋል። ይሄ ሼራችሁ በርካታ የመንግስት አመራሮች ጋር እንደደረሰ በግልም የማገኛቸው ሰዎች ነግረውኛል፣ የመንግስት ኃላፊዎች ሆኖ ማለት ነው። እርግጠኛ ነኝ ከንቲባ አዳነች አቤቤም ይሄን ጉዳይ በራሷ ይሁን ወይም በስራ ባልደረቦቿ የደረሳት ይመስለኛል። በእርግጥ እኔ ብቻ ላልሆን ይችላለሁ፣ ሌሎችም ይሄንን ትችት ሰንዝረው ይሄ ትችት እንዲስተካከል ሀሳብ አቅርበው ሊሆን ይችላል። ነገር ግን እኔ እንደ ግለሰብ እና ከእናንተ ከወዳጆቼ ጋር ሆኜ ያቀረብኩትን ሼር በማድረጋችሁ እሷ ጋር ደርሶ ወደ ማስተካከል ሄደዋል የሚል አቋም አለኝ ወይም ሀሳብ አለኝ ማለት ነው። በተለይ ደንብ የሚለው መንገድ ላይ የሚሸጡ ሰዎችን አንዳንድ እንደ መነጽር ያሉ አልባሳትን እንደ ብርቱካን፣ ሙዝን እየገፉ የሚሸጡ ምስኪን ወይም ድሀ የምንላቸው ሰዎች አሉ። በእርግጥ አገራችን በርካታ ሰው ተምሮ ስራ አጥ ነው። በራሱ እንዲህ ያለ ስራ ፈጥሮ ሲንቀሳቀስ ሁሉ ሰው ሱቅ ከፍቶ አይችልም እና ለምንድ ነው ደንቦች አግባብ ያልሆነ እርምጃ የሚወስዱባቸው? እኔ መንገድ ላይ ይሸጥ የሚል ምንም አይነት አቋም የለኝም። ልክ ነው ብዬ አይደለም። ነገር ግን ያ ነገር ልክ ያለ መሆኑን ቀስ ብሎ በስርዓት ማስተካከል እንጂ ግብ ግብና ግርግር መንገድ ላይ ፈጥሮ ከሰዎች ጋር ግጭት ውስጥ መግባት ልክ ያለ መሆኑንና ይህን እንዲያስተካክሉ ተናግሬ ነበር። ከዚህ በተረፈም መንገድ ላይ መሸጥ ኢትዮጵያ ውስጥ ብቻ አይደለም፣ በመላው ዓለም ያለ ነው። በሰለጠነው በአሜሪካ የምትኖሩ ታውቃላቸው። አውሮፓም እንደዚህ እኔ በማውቃቸው ትልልቅ የሰለጠነው ሀገራትም በአካል ሄጄ ማለት ነው። በተመሳሳይ መንገድ ላይ ጥቃቅን ነገሮችን የሚሸጡ ሰዎች አሉ። ሁሉ ሰው ሱቅ ከፍቶ ንግድ ከፍቶ አይችልም። በተለይ ደግሞ ኢትዮጵያ ውስጥ ድህነቱ ምን ያህል እንደሆነ ሱቆች ምን ያህል ውድ እንደሆኑ ስለምታውቁ ሁሉ ሰው የሶስት ወር የስድስት ወር ቅድሚያ እየከፈለ ሱቅ መክፈት አይችልም። ስለዚህ እነዚህ ጥቃቅና አነስተኞች መንግስትም እያደራጀ ሱቆችን እንደሚሰጥ፣ ስራም እንደሚሰጥ፣ የመነሻ ገንዘብ እንደሚሰጥ እናውቃለን። እሱ መበረታታት አለበት። ልጆች ወደዛ እንዲሄዱ ማስተካከል፣ ሁኔታዎችን ማመቻቸት የአስተዳደሩና የአጠቃላይ ሀገሪቷ መንግስትና የክልሎች ኃላፊነት ነው። እኔ ያ ነገር እስኪሳካ ድረስ ግብ ግብ መንገድ ላይ መፍጠር ትክክል አይደለም። ሁሉ ነገር በስርዓት በህግ ነው መሆን ያለበት፣ የሚል ሀሳብ አቅርቤ በጣም ደስ ብሏችሁ ወደ አምስት መቶ ሺህ የሚጠጋ ሼር አድርጋችኋል። አስር ሺህ የሚጠጋ ሰዎች ደግሞ እንዲሁ ላይክም አድርጋችኋል። እና በጣም ነው ማመሰግናችሁ። ይሄ ነገር እንደደረሳችሁም ተስፋ አደርጋለሁ። ይሄንን ያረጋገጥኩበት ሰሞኑን ትላንት በቀደም ካቢኔው ተሰብስቦ በዚህ ነገር ላይ ውይይት ማድረጉን በሚዲያዎች ሰምተናል። በዚህ በጎዳና ንግድን በተመለከተ ማለት ነው፣ ስርዓት እንዲይዝ እና መሰካከል ያለበት እንዲሰካከል። በእርግጥ ግልጽ አላረጉትም፣ እንደተወያዩበት ግን ካቢኔው ተነግሯል። ከዛ ውጭ ደግሞ መንገድ ላይ ይሄ መኪና ማቆም እቃ መግዛት ከሱቆች ሆቴሎች፣ ከአንዳንድ ቦታዎች አንዳንድ አስፈላጊ የሆኑ ግልጋሎቶችን ማግኘት ላይ በተለይ ይሄ ኮሪደር የተሰራበት አካባቢ ከባድ የሆነ ማዋከብ አለ፣ በህግ አስከባሪዎች በተለይ ትራፊኮች ማለት ነው። ማቆም አይቻልም፣ ማቆም አይቻልም። ሁላችሁ የምታውቁት አሁን ከቦሌ እስከ መስቀል አደባባይ በዚህ በአራት ኪሎ እስከ ፒያሳ የተለያየ ኮሪደር የተሰሩባቸው ቦታዎች ላይ ከባድ ነበረ ቆሞ ለመጫን ሁሉ ይቸገሩ ነበረ መኪኖች እና ይሄ ነገር ልክ አይደለም። መንገዱ ልክ እንደ ውድድር መንገድ መኪኖች ሽው ብሎ የሚያልፉበት ብቻ አይደለም። ሰዎች በተለይ ማታ ማታ ከ12 ሰዓት በኋላ 12 ተኩልም ሊሆን ይችላል። አንዱ ሌን ተፈቅዶ በተለይ አሁን ቦሌ መንገድ ላይ አራት አራት ሌን አለው ወይም መስመር አለው መንገዱ። አንደኛው መንገድ ወይም አንደኛው ሌን ተፈቅዶ ሆቴሎች፣ ሬስቶራንቶች፣ ሻይ ቤቶች፣ ሱቆች መስራት አለባቸው። ሰው ወደ ቤቱ ገብቷል ከአስራ አንድ ከአስራ ሁለት ተኩል በኋላ ብዬ ተናግሬ ነበር። በዚህ ላይም አንዳንድ ማስተካከያዎች እየተወሰዱ በተወሰኑ መንገዶች ላይ ገና ሁሉ ቦታ አልደረሰም ሰምቻለሁኝ፣ እና በጣም ነው ደስ ያለኝ። ይህንንም በርካታ ሺ ወዳጆቼ ሼር አድርጋችኋል፣ ላይክ አድርጋችኋል የበለጠ ደግሞ ይሄም እነሱ ጋር ደርሶ ምዝጋናውም ሌሎች ጉዳዮችንም ስናነሳ እንዲያዳምጡ ወይም ደግሞ እንዲያስተካክሉ ፎሎ ማድረጉን ላይክ፣ ሼር ማድረጉን አትርሱ እና ሰዎችን የሚያስቸግር ህግም ሆነ ደንብ መስተካከል ነው ያለበት። ህግ ደንብ የሚወጣው ህዝቦችን ሰዎችን የበለጠ ሰርቭ ለማድረግ ወይም ለማገልገል ምቹ ሁኔታ ለመፍጠር እንጂ ችግር ለመፍጠር አይደለም። እና የትራፊኩም የዚህ የደንብ ጉዳይም መስተካከል ነው ያለበት። እኔ አሁንም ደግም የምናገረው መንገድ ላይ ሰው ይነግድ፣ መንገድ ዘግቶ የእግረኛም መንገድ የመኪናም መንገድ ዘግቶ ይነግድ እያልኩ አደለም። በፍጹም ይሄን ፕሮሞት አላረግም፣ እንትንም አልልም፣ ምንድን ልክ ነውም አልልም። ነገር ግን ይሄ ነገር እንዳይሰራ ሁኔታዎችን ማመቻቸት ያስተዳደሩም የጠቅላላ የአገሪቷ መንግስትም ኃላፊነት ነው። ምክስ ብዙ ስራ አጣለና ለዛ ብዬ ነው ያንን ሀሳብ ያነሳሁት። በእውነቱ ወይዘሮ አዳነች አቤቤ የኔንም ሰምታ ይሁን ከሌሎች ሰዎች ሰምታ ሁለቱን ጉዳዮች በዚህ በደንብ ጉዳይ ይሄ አተካሮና መንገድ ላይ የሚፈጠረውን ግጭት ለማስቀረት እርምጃ ለመውሰድና ለማስተካከል ካቢኔው እንደተመካከረበት ወይም በሷ የሚመራው ካቢኔ መመካከሩ በጣም የሚያስደንቃት ነው። የሰውን ድምፅ በመስማት ማንም የሚስተካከላት የለም። በርቺ ነው የምላት። ሁለተኛው ደግሞ የዚህ መንገድ ላይ መኪና ማቆምና እቃዎችን ከሱቅ መግዛት፣ አገልግሎቶችን ማግኘት ላይም ማሻሻያ ለማድረግ መወያየታቸው ይበል የሚያስበል ነው። ምክንያቱም አንድ ሰው ፎቅ ሰርቶ ገበያ ከሌለ ገቢ የለም። ገቢው ደግሞ ለከተማ አስተዳደሩም ችግር ነው፣ ለሰራተኛውም ችግር ነው፣ ለባለቤቱም ችግር ነው። ሁለቱን ለማስተካከል የተደረገው ጥረት በጣም በጣም ጥሩ ነው። ሌላውና የመጨረሻው ብለው በቦሌ መንገድ ላይ ሰዎች ለአውቶቢስ ለታክሲ ማቆሚያ ቦታ ተቸግረው ሳር እየረገጡ ነው፣ ሳሩ ላይ ነው የሚቆሙት። አንዳንድ የታክሲና የአውቶቢስ መጠበቂያ ቦታዎች ከሳር ወደ ሲሚንቶነት ቢቀየሩ ጥሩ ነው። ሳሩም ከሚበላሽ ማለት ነው። እሱን እሱን እንደገና ጥላም እንደ ድሮ ቢሰራ ይሄ ምንድን ነው? ባስ መጠበቂያ ሸልተር ነገርም አንዳንድ ቦታ አልፎ አልፎ ቢሰራ ጥሩ ነው ለማለት ነው። ቴንክ ዩ ወይዘሮ አዳነች፣ አሁንም ሼራር ጉላት በጣም ነው የምናመሰግነው። ይሄ ማሻሻያ በመደረጉ ደስ ብሎኛል እንደ ዜጋ ምክንያቱም ሰዎች ትችት ሲሰነዝሩ ያንን ትችት አይቶ ቶሎ እርምጃ የሚወስድ አስተዳደር ያስፈልገናል። አንዷ አዳነች አቤቤ ናት የከተማችን ከንቲባ ጀግኒት። የሰዎች ወይም ደግሞ የአስተዳደር መለኪያ መስፈሪያ ቁና እየሆነች ነው የመጣችው። ስለዚህ የበለጠ ደግሞ በርቺ፣ ጠንክሪ ነው ብለው ቴንክዩ። አመሰግናለሁ ወዳጆች፣ ሼር አድርጉ አድርሱላት፣ ለእሷም ለሌሎችም ቴንክዩ።